ሰላም ጤና ይስጥልን። የተከበራችሁ አድማጮቻችን ከማሻ ኤፍኤም 138 የሳምንቱን አበይት ዜናዎችን ወደ እናንተ እናደርሳለን። ከዜናዎቹ ጋር ልጅ አለማሞነኝ በከተማው ዘላቂ ልማት እንዲመዘገብ የህብረተሰቡ ተሳትፎ ተጠናክሮ መቀጠል እንዳለበት የጌጫ ከተማ ነዋሪዎች ተናገሩ። ለረዥም ዓመታት እንበዛም ለውጥ ያልታየበት ጌጫ ከተማ ከጥቂት ዓመታት ወዲህ የመሠረተ ልማት እንቅስቃሴ በተሻለ ደረጃ እንደሚገኝ የጌጫ ከተማ ነዋሪ የሆኑት አቶ መስፍን ሳህል ማርያምና ከአመቶ ሸገቸራሻ ተናግረዋል። ከእነዚህም አንዱ የከተማው የውስጥ ለውስጥ መንገድ ከፈታና ጥገና ስራዎች በየአመቱ ተጠናክሮ መቀጠላቸውን አስተያየት ሰጪዎቹ ገልጸዋል። በየወቅቱ ለከተማው መሠረተ ልማት የሚጣልባቸውን የገንዘብ መዋጫው በመክፈል እንዲሁም በማስተባበ ማህበር ኃላፊነታቸውን እየተወጡ እንደሚገኙ አንስተዋል። የጌጫ ከተማ ታዳጊ ማዘጋጃ ቤት ስራ አስኪያጅ አቶ ሂሳቡ አንጉሎ በበኩላቸው ኅብረተሰቡን በማሳተፍ በየዓመቱ በከተማው የሕዝቡን የልማት ጥያቄ ለመመለስ እየተሰራ መሆኑን አስረድተዋል። በተያዘው በጀት ዓመትም ከሰባት 7 ኪሎ ሜትር በላይ የከተማውን የውስጥ ለውስጥ መንገድ ከፈታና ጥገና ለማካሄድ ዘገባው እስከተጠናከረበት ጊዜ ድረስ ከ400 ሺህ በላይ ከህብረተሰቡ በመሰብሰብ ስራው እየተሰራ እንደሚገኝ የጠቀሱት ስራ አስኪያጁ የሀብት አሰባሰብ ስራውም ተጠናክሮ መቀጠሉን ገልጸዋል ከዚህም በተጨማሪ ለተደራጁ ማህበራትና መሬት በሊዝ ለማስተላለፍ እንዲሁም የጋራ መኖሪያ ቤት ግንባታ ቦታን በጨረታ ለመሸጥ የማዘጋጀት ስራ እየተሰራ እንደሚገኝም ስራ አስኪያጁ ጠቁሟል ሲል የአንድራቻ ወረዳ መንግስት ኮሚኒኬሽን ዘግቧል። ህብረተሰቡን በማህበራዊና ኢኮኖሚያዊ ዘርፎች ተጠቃሚ ለማድረግ እየተደረገ ያለውን ጥረት ሁሉም ሊደግፍ እንደሚገባ የሸካ ህዝቦች ልማት ማህበር ገለጸ። ልማት ማህበሩ 11ኛ መጠቅላላ ጉባኤውን በቴፒ ከተማ እያካሄደ ይገኛል። የልማት ማህበሩ ስራ አስኪያጅ ቶፈራው ዳሪቶ በማህበሩ እስካሁን የተከናወኑ ተግባራትን ሪፖርት ባቀረቡበት ወቅት እንደገለጹት ማህበሩ ከተቋቋመበት ዋና ዓላማ አንጻር በየደረጃው ከሚገኙ ባለድርሻ አካላት ጋር በመሆን ዘርፈ ብዙ ተግባራትን እያከናወነ እንደሚገኝ አመላክቷል። በዚህም መንግስታዊና መንግስታዊ ካልሆኑ ድርጅቶች ጋር በመቀናጀት በትምህርት፣ በጤና እንዲሁም መሰረተ ልማቶችን ለማሟላት ልማት ማህበሩ በልዩ ትኩረት እየሰራ ይገኛል ብለዋል። በማህበራዊ ዘርፍ ሰው ተኮር የሆኑ ተግባራት በመፈጸም በተለይም ድጋፍ የሚሹ ተማሪዎችን በመለየት ለትምህርታቸው የሚሆኑ ግብዓቶች ችን በማሟላት በኩል ማኅበሩ እየሠራ እንደሚገኝም ጠቁመዋል። በዞኑ ከአሁን በፊት ማደያ በሌለባቸው አካባቢዎች ነዳጅ የማዳረስ ስራ በስፋት እንደተሰራ ያመላከቱት አቶ ሽፈረው ስኳርና ሌሎች የፍጆታ እቃዎችን የማከፋፈል ስራ ተሰርተዋልም ብለዋል። ከጉባኤው ጎን ለጎን በልማት ማህበሩ አማካኝነት በቴፒ ከተማ እየተገነባ የሚገኘው የሕንፃ ግንባታ በጉባኤው ተሳታፊዎች የተጎበኘ ሲሆን፣ በሌሎች አጀንዳዎች ዙሪያ በመወያየት አቅጣጫ ይቀመጣል ተብሎ ይጠበቃል ሲል ባልደረባችን አስቻለው አየለ

ብቁና ተወዳዳሪ የሆኑ ተማሪዎችን ለማፍራት ታምኖበት የተጀመረው ልዩ የአዳሪ ትምህርት ቤቶችን የማጠናከር ተግባር ላይ ሁሉም ባለድርሻ አካላት ሊደግፉ እንደሚገባ የሸካ ዞን ትምህርት መምሪያ ገለጸ። በዞኑ የልዩ አዳሪ ትምህርት ቤት ማስጀመሪያ መርሃ ግብር ባለድርሻ አካላት በተገኙበት በቴፒ ከተማ በዚሁ ሳምንት ተካሂዷል። የሸካ ዞን ትምህርት መምሪያ ኃላፊ አቶ መስፊን አለሙ እንደገለጹት መንግስት የትምህርት ጥራትን በማስጠበቅ ብቁና ተወዳዳሪ የሆኑ ተማሪዎችን ለማፍራት የልዩ አዳሪ ትምህርት ቤቶችን የማጠናከር ስራዎችን በትኩረት እየሰራ እንደሚገኝ ተናግሯል። በዚህም በዞኑ የትምህርት ስብራትን ለመጠገንና ተማሪዎች የተሻለ ውጤት እንዲያስመዘግቡ ለማስቻል በሚዛን ቴፕ ዩኒቨርሲቲ ልዩ አዳሪ ትምህርት ቤት በማመቻቸት ስልሳ የሚሆኑ ተማሪዎችን በፈተና በመመልመል በዩኒቨርሲቲው እንዲማሩ መደረጉን ገልጸዋል። በዚህ የማስጀመሪያ ፕሮግራም ላይ የተገኙት የሸካ ዞን ዋና አስተዳዳሪ አቶ አበበ ማሞ በበኩላቸው ትምህርት ለልማት ሁሉ መሰረት መሆኑን በማመን የዞኑ መንግስት ዘርፈ ብዙ ስራዎችን ሲሰራ መቆየቱን ተናግረዋል። በእውቀት የዳበረ ትውልድ እንዲፈጠር የአዳሪ ትምህርት ቤቶችን አጠናከር እንደሚያስፈልግ የገለጹት ዋና አስተዳዳሪው የሚዛን ቴፒ ዩኒቨርሲቲ ለዚህ ስኬት ላደረገው ድጋፍ ምስጋና አቅርበዋል። በዚህ የማስጀመሪያ ፕሮግራም ላይ የክልል፣ የዞን፣ የወረዳና የከተማ አመራሮች፣ የሚዛን ቴፒ ዩኒቨርሲቲ ስራ አስፈጻሚ፣ ተማሪዎችና የተማሪ ወላጆች እንዲሁም የትምህርት ጽህፈት ቤት ኃላፊዎችና በየደረጃው የሚገኙ ባለድርሻ አካላት ተሳትፈዋል፣ ሲል ባልደረባችን አስቻሉ አየለ ዘግበዋል። ለአገራዊ ሰላምና ልማት መረጋገጥ የፖለቲካ ፓርቲዎች በትብብር የመስራት ባህል ተጠናክሮ እንደሚቀጥል የኢትዮጵያ የፖለቲካ ፓርቲዎች ህዝቦች የጋራ ምክር ቤት አስታወቀ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የፖለቲካ ፓርቲዎች የጋራ ምክር ቤት መደበኛ ጉባኤና የቀጣይ የስራ አቅጣጫዎች ላይ የተኮረ ምክክር በሚዛን አማን ከተማ በዚሁ ሳምንት ተካሂዷል። ዘገባው የክልሉ መንግስት ኮሚኒኬሽን ነው። ምን ታምር አስፋው ተጨማሪ አላት። በምክክር መድረኩ ላይ የተገኙት የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ፕሬዝዳንት አቶ ሰለሞን አየለ እውነተኛ ዲሞክራሲ እውን እንዲሆንና ሀገራዊ ልማትን ለማሳለጥ የፖለቲካ ፓርቲዎች ከፍተኛ ሚና አላቸው ብለዋል። በኢትዮጵያ የፖለቲካ ስነ ምህዳሩ አካታችነትና ተጠያቂነት የሰፈነበት እንዲሆን የሚያስችሉ ስራዎች ከለውጡ ማግስት ጀምሮ እየተሰሩ መሆኑን ተናግረዋል። የተለያዩ የፖለቲካ ፓርቲዎች በሀሳብ ልዩነት ውስጥ አንድ በሚያደርጉ የሰላምና የልማት ስራዎች ላይ በትብ ትብብር የመስራት ባህል እየዳበረ መምጣቱንም አክለዋል። የጋራ ምክር ቤቱ መሰረታዊ አጀንዳ ሰላም ነው ያሉት አቶ ሰለሞን ችግሮች ሲፈጠሩ በጠረጴዛ ዙሪያ የሚፈቱበት አሰራርን በማስፈን ከሁሉም የፖለቲካ ፓርቲዎች ጋር እየተሰራ መሆኑን ገልጸዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ፍቅሬ አማን ፖለቲካ ያለ ልማትና የህዝብ አንድነት ትርጉም ስለማይኖረው በእነዚህ ጉዳዮች ላይ በትኩረት መስራት ይገባል ብለዋል። በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች ክልሉ ያለውን እምቅ ጸጋ ወደ ሀብት መለወጥ የሚያስችሉ ስራዎችን ተቀራርቦ መስራት እንደሚጠበቅባቸው ተናግረዋል። እስካሁን ባሉት ጊዜያት ግጭቶችን በጋራ በመፍታት ሰላምን ለማረጋገጥና ሕዝቡን የልማት ተጠቃሚ ለማድረግ በጋራ የተሰራው መልካም ተሞክሮ ተጠናክሮ መቀጠል እንዳለበትም አመልክተዋል። የቤንች ሸኮ ዞን ምክትል አስተዳዳሪ አቶ መስፊን መንገሻ በበኩላቸው የፖለቲካ ፓርቲዎች የጋራ ምክር ቤት በዞኑ የጸጥታ ችግር ያለባቸውን አካባቢዎች ለማረጋጋት አ ወንታዊ ሚና መጫወቱን ተናግረዋል። ዞኑ የሁሉም የፖለቲካ ፓርቲዎች እሳቤዎች አክብሮ በጋራ ለመስራትና እንቅስቃሴያቸውን ለመደገፍ ያለውን ቁርጠኝነት እንደሚያጠናክርም አረጋግጠዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መምህራን ማህበር ቅርንጫፍ ጽህፈት ቤት ለትምህርት ጥራት መረጋገጥ የሚያግዙ ጥናታዊ ጽሁፎች እንዲቀርቡ አደረገ። በማኅበሩ የተዘጋጀ ሦስተኛ ዙር ክልላዊ የትምህርት ጥራት ኮንፈረንስ በቦንጋ ከተማ በዚህ ሳምንት ተካሂዷል። ዘገባው የቦንጋ ኤፍኤም ነው። ታዲዮስ ግርማይ ተጨማሪ አለው። በመድረኩ የተገኙት በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ አቶ አልማው ዘውዴ ለትውልድ አሻራ ያሳረፉ ከሚገኙ አካላት መካከል መምህራን ትልቁን ድርሻ ይወስዳል ሉ ብለዋል። ዛሬ ለተደረሰበት የእድገት ደረጃ የመምህራን ሚና የማይተካ ነው ብለዋል። የክልሉ መምህራን ማህበር ለተከታታይ ሶስት ዓመታት የትምህርት ጥራት ኮንፈረንሶችን ያካሄደ መቆየቱን አስታውሰው ኮንፈረንሱ በትምህርት ዘርፍ ተጨባጭ ለውጥ እንዲያመጣ በጋራ መስራት ወሳኝ ነው ብለዋል። የክልሉ ትምህርት ቢሮ ከማህበሩ ጋር በመቀናጀት እንደሚሰራም ነው የተናገሩት። የኢትዮጵያ መምህራን ማህበር ፕሬዚዳንት ዶክተር ዮሐንስ በንቲ የክልሉ መምህራን ማህበር ቅርንጫፍ ጽፈት ቤት በተደራጀ በአጭ ምክር ጊዜ ውስጥ በየዓመቱ ጥንታዊ ጽሁፎችን እንዲያቀርቡ ጥረት ማድረጉ የሚያስመሰግን ነው ብለዋል። የኢትዮጵያ መምህራን ማህበር ሪፎርም ውስጥ መግባቱን የተናገሩት ፕሬዝዳንቱ አጀንዳዎች በመቅረጽ በየዓመቱ ችግር ፈቺም የሆኑ ውይይቶችን ማድረግ ይገባል ብለዋል። በዚህም የማህበሩ ውስጣዊ ጥንካሬ በሁለንተናዊ መልኩ ማረጋገጥ እንደሚጠበቅ ነው የገለጹት። የክልሉ መምህራን ማህበር ፕሬዝዳንት አቶ አካሉ አለማየሁ በበኩላቸው የክልሉ መምህራን ማህበር የትምህርት ጥራት መረ ማረጋገጥ ላይ ትኩረት አድርጎ እየሰራ ይገኛል ብለዋል። የመምህራንን መብትና ጥቅማጥቅም ከማረጋገጥ አኳያም ከተለያዩ ባለድርሻ ተቋማት ጋር በመቀናጀት እየሰራ እንደሚገኝ የገለጹት አቶ አካሉ የማህበሩን የስራ እንቅስቃሴ የሚያስቃኝ የመጽሔት ዝግጅት መደረጉንም አንስቷል። በትምህርት ለትውልድ ንቅናቄ የትምህርት ቤቶች መሰረተ ልማት ለማሻሻል በተደረገው ጥረት የማህበሩ አባላት ድጋፍ ማድረጋቸውን ነው የተናገሩት። የምስተዋለውን የትምህርት ጥራት መጓደል ለመቅረፍ ማይበሩ ባለፉት ዓመታት በተለያዩ ምሁራን የተዘጋጁ ጥናቶችን በማቅረብ ጉድለቶችን እንዲታዩ የማድረግ ስራ መስራትን አብራርተዋል። በዚህም ጥናቱን መሰረት በማድረግ የተቀመጠውን ምክረ ሀሳብ ተግባራዊ ከማድረግ አኳያም የካፋ ዞን መምህራን ማይበር በዞን ደረጃ ስልጠና በመስጠት ለትምህርት ቤቶች እንዲወርድ ማድረግ መቻሉን ተገልጸዋል። በትንታኔ ወደ ያዝናቸው ዜናዎች ከለውጡ ወዲህ በማኅበራዊ ኢኮኖሚያዊና ፖለቲካዊ ዘርፎች በዞኑ አበረታች ውጤቶች መመዝገባቸውን የሸካ ዞን ዋና አስተዳዳሪ አቶ አበበ ማሞ በዚህ ሳምንት ገለጹ። ከመጋቢት እስከ መጋቢት ባለፉት ሰባት ዓመታት በዞኑ የተከናወኑ ተግባራትን በተመለከተ አስተዳዳሪው መግለጫ ሰጥተዋል። ዘገባው የበዛብህ ታደሰ ነው። ተጨማሪ አለው። የለውጡ መንግስት ባለፉት ዓመታት የነበሩ በርካታ ጉድለቶችን እያረመ በዞኑ በማኅበራዊ ኢኮኖሚያዊና ፖለቲካዊ ዘርፎች ብዙ ውጤቶችን ማስመዝገቡን ነው ዋና አስተዳዳሪው ያብራሩት። በሪፎርም የመጣ መንግስት ነው ስንል ስልጣንን በሰላማዊ መንገድ ተረክቦ ከዛ በኋላ ደግሞ የትናንት ውስጥ የነበሩትን የተሻሉ ነገሮች ወይም ደግሞ ወረቶችን እያስቀጠለ የመጣ በትናንት ውስጥ ያሉትን ጉድለቶች ደግሞ እያስተካከለ ዛሬ ላይ ያሉትን ጥንካሬዎች በደንብ እያጎለበተና ድክመቶችን እያረመ ነገ ውስጥ ያሉትን ምቹ ሁኔታዎች ለመጠቀምና ስጋቶችን ደግሞ በተለየ መንገድ ለማለፍ የተዘጋጀ መንግስት ነው። ዞኑ በነባሩ ክልል ይተዳደር ሲወዳደር በነበረበት ወቅት የዞኑ ህዝብ የመንግስት አገልግሎት በቅርበት ማግኘትን ጨምሮ ፍትሃዊ የልማት ጥያቄዎች ሲጠይቅ እንደነበረ አስታውሰው አሁን ላይ የህዝቡ ራስን በራስ የማስተዳደር ጥያቄ ከተመለሰ ወዲህ ሰላምን በማረጋገጥ በርካታ ውጤት ተመዝግቧል ብለዋል። የኛ አካባቢ ቀድሞ በነበረ ጊዜያት የሰላም እጦት ነበረው። የዚህ የሰላም እጦት ፌዴራል መንግስትም የክልሉ መንግስትም በቅርበት ባደረገው ድጋፍ እንዲሁም ደግሞ የለውጡ መንግስት ክልል እንድመሰርት በሰጠው ይሁንታ አካባቢያችን ዛሬ ላይ ሰላማዊ የመኖሪያ የስራ አካባቢ መሆን ችሏል። በኢኮኖሚ ዘርፍ አካባቢው ለሆልቲካልቸር ቡና፣ ቅመማቅመምና እንዝርት ሰብሎች ምቹ ስነ ምህዳር እንዳለው አንስቶ በዚህም 3 ሚሊዮን 326 ሺህ ኩንታል ምርት ተገኝቷል ብለዋል። ቀደም ሲል በአካባቢው ያልተለመዱና በተወሰነ ወቅት ብቻ ይመረቱ የነበሩ ምርቶች ሽፋን በፊት ከነበረበት 64 ሄክታር ወደ 800 ሄክታር በላይ ማድረስ መቻሉንም ገልጸዋል። እዚህ በፊት በእኛ ዞን ያልተለመዱ ከምናመርትበት ወጥተን የበጋ መስኖ ስንደጭምር ማምሬት የጀመርንበት ወቅት እንደሆነ ማየት እንችላለን። ቀደም ሲል የቡና ግብይት ማዕከል በአካባቢው ባለመኖሩ ምክንያት ነጋዴው ለከፍተኛ ወጪና እንግልት ሲዳረግ መቆየቱን አስታውሰው ከባለፉት ዓመታት ወዲህ የቡና ግብይት ማዕከል ቴፒ ቅርንጫፍ በመጀመሩ በቅርቡ የቡና ቅምሻ ማዕከል ለመክፈት ቅድ ወደ ሌላ አካባቢ ቅምሻው ማዕከል ወዳለበት ቡና እየወሰዱ እዛ የሚያስገቡበት ሁኔታ ነው የነበረው። ይህንንም ችግር ለመቅረፍ ለኢትዮጵያ ቡናና ሻይ ባለስልጣን ጥያቄ አቅርበን ጥያቄው ይሁንታ አገኝቶ ቴፒ ላይ የቡና ቅምሻ ማይከልም አስፈላጊ ቁሳቁስ ተሟልቶ ለሱ የሚሆን ቢሮ ተዘጋጅቶ ፋይናሌ ምረቃ አድርጎ ወደ ስራ መግባት ብቻ እየቀረ መሆኑን ነው የምናየው በመሰረተ ልማት የህዝቡ የረጅም ጊዜ የመልካም አስተዳደር ጥያቄዎች የነበረው ጎሬ ማሻ ቴፒ ሚዛን ቴፒ ሽሽንዳ ቴፒ አስፓልት ፕሮጀክት የአስፓልት ማንጠፍ ስራ እየተከናወነ እንደሚገኝ ተናግረዋል ባለፉት ዓመታት የሚዲያ ተደራሽነትን ለማረጋገጥ በተሰራው ስራ የደቡብ ሬዲዮና ቴሌቪዥን ድርጅት ማሻ ቅርንጫፍ እና የሸካ ማህበረሰብ ሚዲያ ወደ ስራ መግባቱን አንስተዋል። በማህበራዊ ዘርፍም የለውጡ መንግስት በተከተለው መከላከልና አክሞ ማዳን የጤና ፖሊሲ መሰረት በዞኑ የሆስፒታል ቁጥር ለማሳደግ በተደረገው ርብርብ የማሻ መጀመሪያ ደረጃ ሆስፒታል ግንባታው ተጠናቆ አገልግሎት መስጠት መጀመሩን አክለዋል። የአካባቢውን እምቅ የተፈጥሮና ባህላዊ ሀብቶችን ለማሳደግ ተቋርጦ የቆየው የሸካቾ ባህላዊ አስተዳደር ወደ ቦታው መመለስ መቻሉንም ወሳኝ ዞናዊ ውጤት መሆኑን አንስተዋል። 2016 ጀምሮ ይሄ ባህላዊ አስተዳደር ስርዓቱ ወደ ቀድሞ እንዲመለስ የተደረገበትና በዛ ደረጃ የንጉሱ ባለ ስመት ተፈጽሞ ንጉሱ ቀጥሎ ደግሞ አማካሪዎች የሚባሉ ወይም ደግሞ ሚክረቾ የሚባሉት በእነሱም ቦታቸውን የያዙበት እነዚህን ደግሞ አገናኝ የሆነ ከተራሻ ወይም ደግሞ እንደ ጠቅላይ ሚኒስትር አክት የሚያደርገውም የእሱም ባለ ስመት የተሰጠበት ነው። በዓለም ባንክ ድጋፍ ከ2 ቢሊዮን ብር በላይ በሆነ ወጪ የተገነባው የመቱ ማሻ ባለ 230 ኪሎ ቮልት የኃይል ማከፋፈያ ጣቢያ ግንባታ ተጠናቀቀ። የፍተሻና የሙከራ ስራ በዚህ ሳምንት በስኬት መከናወኑን የኢትዮጵያ ኤሌክትሪክ ኃይል ገለጸ። ሸካ ዞን ካለው እምቅ የመልማት አቅም አንጻር የሕዝቡ የመሰረት ልማት ጥያቄ በሂደት እየተፈታ መምጣቱ በነዋሪዎች ዘንድ ትልቅ ተስፋን ስለመጫሩ ተመላክቷል። ካሳሁን ደንብሎ ያዘጋጀውን አስማማ ኃይሉ ያቀርበዋል። የኢትዮጵያ ኤሌክትሪክ ኃይል ምክትል ስራ አስፈጻሚ ኢንጂነር አንዷለም ሲያ እንደገለጹት የፕሮጀክቱ ስራ ከብዙ ውጣ ውረድ በኋላ የጋራ ርብርብ ተደርጎበት የመስመር ፍተሻ መሳካቱን ተናግረው ፕሮጀክቱ በተለያዩ ምክንያቶች በታቀደው ጊዜ ሚዲያ ለመጠናቀቁንና ይህን ትልቅ ፕሮጀክት ህዝብ ተንከባክቦ በመጠበቅ እንዲገለገል ጥሪ አስተላልፈዋል። ይሄ መሰረተ ልማት እንደሌላው መሰረተ ልማት ህብረተሰቡ የኔ ብሎ ይዞት ጠብቆት የሚያስፈልገውን እንክብካቤ በማድረግ ለዘመናት የሚሻገር ለዚህ ትውልድ ብቻ ሳይሆን ቀጣይ ለሚመጣው ትውልድ ማስተላለፍ ይጠበቅብናል። ይህን ለማድረግ ህብረተሰቡ በመስመሩ ስር ዛፎችን ባለመትከል መስመሩን ሊጎዱ የሚችሉ የተለያዩ ነገሮችን በመከላከል መካከል እንዲሁም አጥፊዎችም በሚያጋጥሙበት ሰዓት ከመንግስት ጎን በመቆም አጥፊዎችን ዳር ማስያዝ እና ከዛ ጋር ተያይዞ የሚያስፈልጉትን ነገሮች የማድረግ ኃላፊነት የሁላችን መሆኑን መውጣት አለበት ማለት ነው። ፕሮጀክቱ በአጠቃላይ ከሁለት ቢሊዮን ብር በላይ ወጪ የተደረገበት ሲሆን የገንዘቡ ምንጭ ከዓለም ባንክ መሆኑንም ኢንጂነር አንዷለም ተናግረዋል። የገንዘብ ምንጩ በዓለም ባንክ ድጋፍ እና ብድር አንደኛው በሁለተኛው ሳይድ ደግሞ መንግስት ባደረገው ድጋፍ ነው የተሰራው ማለት ነው። በአጠቃላይ ወደ 2 ቢሊዮን ብር በላይ የወጣበት ትልቅ ፕሮጀክት ነው ማለት ነው። የህዝብ ተወካዮች ምክር ቤት አባልና የዲሞክራሲ ተቋማት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ አቶ አዝመራ አንደሞ ለዚህ ታላቅ ድል ለበቁት ህዝቦች እንኳን ደስ ያላችሁ ሲሉ መልእክት አስተላልፈዋል። ለሸካ ህዝብ የ230 ኪሎ ቮልት የሆነው ከፍተኛ የኃይል ተሸካሚ መስመር ዝርጋታ ከመቱ ጀምሮ እስከ ማሻ የተዘረጋው እንዲሁም ማሻ ላይ በሚታዩት በአማሬ ቦታ ላይ የተገነባው የኃይል ማከፋፊያ ዛሬ ዕለት የሙከራ ስራ በተሳካ ሁኔታ ተጠናቋል። ለዚህ ህዝብ ታላቅ ብስራት ነው። እንኳን ደስ አለን። እንኳን ደስ አላችሁ። አካባቢው እምቅ ሀብት ያለው በመሆኑ በመሰረተ ልማት ወደ ኋላ የቀረ ቢሆንም በለውጡ መንግስት የመጣ ትሩፋት መሆኑን አስገንዝበዋል። የፕሮጀክቱን ስራ ከተፈጥሮ ሀብት ጋር ለማስማማት በተደረገው ጥናት ቢዘገይም አሁን ለዚህ ደርሰዋልና በቀጣይ ህብረተሰቡ ለኢንዱስትሪ ግብዓት በሚሆን ምርቶች ላይ ትኩረት አድርጎ እንዲሰራም ጥሪ አስተላልፈዋል። ለህዝባችን ላስተላልፍ የምፈልጉ አንደኛ ትዕግስታችሁ ፍራ ያፍርተዋል። እንኳን ደስ ያላችሁ። ይህም ብለን ግን ግብርናውን አዘምነን በዚህ መብራት የሚመጣው ኢንዱስትሪው እንድስፋፋ ከፍፈለገ ወደ ፕሮሰስ የምንገባበት ወደ ኤክስፖርት ስርዓት የምንገባበት። በዚህ ሂደት ውስጥ ምርትና ምርታማነትን በመጨመር ለኢንዱስትሪ በመመገብ መልኩ እንዲሁ ዝም ብሎ ለኒፋሳ ማስተማር ሳይሆን ወደ ፕራክቲስ የሚገባው ወደ ኪሎት የሚቀየር ምክንያቱም፣ ለእንደዚት ኢንዱስትሪላይዜሽን ትልቁ ጨዋታውን የሚጫወተው መብራት ነው። ለሞቢሊቲ መንገድ ነው። ኔትወርክ ለኮሙኒኬሽን በቂ ቴሌኮሙኒኬሽን አለ። እነዚህ ሁሉ ተደምሮ ለህዝባችን የሚያመጣው ለውጥ ትልቅ ነው። በመስመር ፍተሻና ሙከራ ስነ ስርዓት ላይ የተገኙት የሸካ ዞን ዋና አስተዳዳሪ አቶ አበበ ማሞ በኦሮሚያ መቱና ጎሬ አካባቢ እንዲሁም ደግሞ በከፋ ዞን ሳይለምና ጌሻን ጨምሮ በሸካ ዞን ማሻ ወረዳና በዙሪያ ላሉ ለህብረተሰብ ክፍሎች እንኳን ደስ ያላችው መልእክት አስተላልፈዋል። ዛሬ ላይ ለማሻ ከተማና ለአካባቢው ማህበረሰብ የደስታ ቀን ነው። እዚህ የተገኘው ህዝብ በአካባቢውም ያለው ዛሬ በትልቅ ደስታ ውስጥ ነው ያለው። ሳብስቴሽን ማሻ ላይ እንዲገነባና ከመቱ ማሻ ታውር ተዘርግቶ መብራት እንዲሰጥ በትኩረት እየተሰራ የቆየበት ጊዜ እንደሆነ እናስታውሳለን። ካነጋገርናቸው የከተማ ነዋሪዎች መካከል አንዳንዶቹ በሰጡት አስተያየት ከዚህም በፊት የነበረው የኃይል መቆራረጥ ችግር ከፍተኛ መሆኑን አስታውሰው አሁን ግን በተገኘው ድል ከፍተኛ ደስታ እንደተሰማቸው ተናግረዋል። በመጨረሻም ተለዋዋጩን የዓለም ጂኦፖለቲካ ታሳቢ ያደረገና ለለውጥ የሚተጋ ወጣት አመራር ማፍራት ተቀዳሚ ተግባር ሊሆን እንደሚገባ የኢፌዴሪ ፕሬዚዳንት ታዬ አጽቀሥላሴ በዚህ ሳምንት ገለጹ የፓን አፍሪካ ወጣቶች አመራር ጉባኤ በአዲስ አበባ አደዋ መታሰቢያ ሙዚየም ተካሂደዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ተጨማሪ ያለን በጉባኤው በክብር እንግድነት የተገኙት ፕሬዚዳንት ታዬ አፅቀሥላሴ በዚሁ ጊዜ እንዳሉት አፍሪካ ራሷን ከቀኝ ግዛት ለማላቀቅ ለነጻነትና ለእኩልነት ታግላለች። ይህ ትግል በታላላቅ የአፍሪካ መሪዎች ውጤት ማምጣቱን ገልጸው ለአፍሪካ ሕብረት መመስረት መነሻ እንደነበር አስታውሰዋል። የአፍሪካ አባቶች ለነፃነትና ለእኩልነት የከፈሉት ዋጋ ወጣቱ በጥበብና በእውቀት ላይ የተመሰረተ ልማትና ሰላም በማስመዝገብ ሊደግመው ይገባል ብለዋል። ለውጥነት የአየር ንብረት ለውጥና የፖለቲካ አለመረጋጋትን ለመፍታት ወጣቶች በእውቀትና በጥበብ የታገዘ መፍትሄ መስጠት እንዳለባቸው ነው ያስገነዘቡት። ወጣት አመራሮች ተለዋዋጭ ለሆነው የዓለም ጂኦፖለቲካ የሚመጥን ሀሳብ ማፍለቅና ውሳኔ መስጠት እንደሚጠበቅባቸው ጠቅሰዋል። ለአፍሪካ የሚያስፈልጋት ትብብርና በጋራ መስራት መሆኑን ጠቅሰው በዚህ ረገድ ጠቅላይ ሚኒስቴር ዶክተር አብይ አህመድ የመደመር ሳቤን ተግባራ